ቢስሚላህ አሶላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዓለይሂ ወሰለም። አሰላሙ ዓለይኩም ወራህመቱላሂ ወበረካቱህ። ወንድሞች እንዴናችሁ፣ ከኔጋር አልሐምዱሊላህ። እንሻላህ ዛሬ ባላፍቃድ አድርሱል ኸሚስ እናያለን። ማነው በቻልኩት አቅም እናብራራዋለን። እናያለን። ማነው ወደኋላ እንግዲህ ተከታተላችሁ ተሆነ በከፊል እንግዲህ ይጠቅማችኋል፣ ጀማሪዎች ማለት ነው። ይህን ተከታተሉ ከቻላችሁ ማለት ነው።

ዶመተይን ኢንሻላህ ባላህ ፍቃድ ድርቱር ከቢስ አምስተኛው ድርስ ማለት ነው። አልሑሩፍ ሙነወነህ የተነወኑ ሁሩፎች ማለት ነው። ተንዊን ይላቸዋል። እነሱ ደግሞ ፈትሐተይን፣ ከስራተይን፣ ዶመተይን ብሎ ማለት ነው። ድርሱን ረቡዕ ላይ ስንመጣ እንግዲህ ስንማር ስለፈትሐ ብቻ ነው የተማርነው፣ ስለፈትሐ ብቻ ነበረ ማለት ነው። አሁን ላይ እዚህ ላይ ደግሞ ምን አደረጉ ፈትሐተይን ላይ ሠረዝ ጨምረው? ዶማቴኑ ላይ እንዲሰረዝ ጨምረው ዛፏን ከስራቴኑ ላይ አንዲ እንዲሰረዝ ጨምረው ዶማቴኑ ላይ ደግሞ ይህን ቅንፉን ጨመሩበት ማለት ነው። ዶማቴኑ ላይ ማለት ነው። እሺ በጥቅሉ ምንድን ነው? ፈትሐቴን፣ ፈትሐቴን፣ ከስራቴን፣ ዶማቴን በቁርአን ላይ ሁለት አይነት ነው ማለት ነው። እኩል እኩል የሆነው ፈትሐቴን አለ፣ የተዛባ ፈትሐቴን አለ፣ እንዲሁም ሁለት የሆነ ዶማቴን አለ ማለት ነው። እኩል እኩል የሆነው ፈትሐቴን በቁርአን ላይ መጀመሪያ የአረበኛ ሁሩፎች እነዚህ አፏን ፈትሀትን ከስራትን ዶማቴን በቁራ ላይ አራት አይነት አቀራር አለው። አንደኛ ምንድ ነው ኢዝሃር ነው፣ ሁለተኛ ኢክፋ ነው፣ ሶስተኛ ኢድጋም ነው፣ አራተኛ ኢቁላብ። አራት አይነት አቀራር አለው ማለት ነው። ያኔ ፈትሀትን ከስራትን ዶማቴን ማለት ነው በቁራ ላይ አራት አይነት አቀራር አለው። ኢዝሃር፣ ኢድጋም፣ ኢክፋ፣ ኢቁላብ ማለት ነው። እሺ እዚህ ላይ ያለው ዶማተይን ቁርአን ላይ ምን ይሆናል ኢዝሃር ይሆናል ማለት ነው። እዚጋ ያለው ፈትሐተይን እና ከስራተይን ደግ ከስራተይን ግን ቁርአን ላይ ምን ይሆናል ኢኽፋ እና ኢድጋም ይሆናል ማለት ነው። ኢንሻአላ ሌላው ምንድን ነው እዚጋ አደርሶ ለኸሚስ ላይ የአረብኛ ሆሮፎች ሀያ ስምንቱን ፈትሐተይን ሆኖ ይቻል አመጣ መልሳ ይቻሊፍ አትቀመጥም አራት ሁኔታዎችን ይሆናል ማለት ነው። እዚጋ የአረበኛ ሁሮፎች መቅሶራ ያረበኛ ሆሮፎች ፈትሐተይን ሆነው ይቺ አሊፍ ለመቅሶራ ተቀምጣ ይቺኛ አሊፍ አትመጣም ማለት ነው። ሁለተኛ ሐምዛ ተልቆጣ ፈትሐተይን ሆኖ ቀድሞት የመድ ፊደል አሊፍ መጥቶ ይቺ አሊፏ አትቀመጥም ማለት ነው። አሊፏ አትቀመጡ። ሶስተኛው ታመርቡጣ ይቺ ታመርቡጣ ፈትሐተይን ሆና ቀጥላ አሊፍ ስኩን አትቀመጥም ማለት ነው። አራተኛው ሐምዛ አሊፍ ላይ ተቀምጦ፣ ያ ላይ ተቀምጦ፣ ዋው ላይ ተቀምጦ፣ ደርቱል ሳኒ ላይ ተኗል። ከዛ ቀጥሎች አሊፍ ስኩን አትቀመጥም ለነ ከዛ መቀጠል ምንድን ነው? ይሄ ኑን ስኩን ብሎ ማለት ምን ማለት ነው? ለኑን ስኩን ብሎ ምን ማለት ነው? ኔ በስጢልሃ በቋንቋ ደረጃ ማለት ነው። በስጢላ ተጅ ዑለማዎች ንግግር ምን ማለት ነው ብላችሁ ብትጠየቁ፣ ፈትሐተይን ከስራተይን ዶማተይን ብሎ ማለት ምን ማለት ነው ብላችሁ ብትጠየቁ፣ ምን ብላችሁ መመለስ አለባችሁ? ኑኑን ሳኪነቱን ወይም አረም እንዲህ ነው። ኑኑን ሳኪነቱን ስኩን የሆነች ማለት ነው። ቱልሒቁሀ የምትደረግ የሆነች ናት ማለት ነው። አልአረቡ አረቦች የሚያደርጓት ናቸው ማለት ነው። አኪሮ መጨረሻ ላይ ማለት አልአስማኢ መጨረሻ የስም መጨረሻ ላይ የሚያደርጓት ናት ማለት ነው። ለፍዞን ለፍዙን በንግግር የምትገኝናት ናት። ደግሞ ላኸጦን በጽሁፍ የለለች ናት ማለት ነው። ወስለን ወስም ላይም ላወቅፈን ወቅፍ ላይም ወስም ላይም በጽሁፍ የማትገኝናት ናት ማለት ነው። በጽሁፍ የማትገኝናት ያኔ ወስን ላይም ወቅፍ ላይም በጽሁፍ የማትገኝናት ማለት ነው። ወአላማቱ ምልክቱ ደግሞ ፊል ከጦን በጽሁፍ የሌለችበት ማለት ነው። ምልክቱ ደግሞ ምንድ ነው? ሙድዋዓፈቱ ጭማሪ ሆና ነው የምትመጣው ማለት ነው። አልሐረካቲ ሐረካ ላይ ተጨማሪ የምትመጣው ማለት ነው። ያኔ በጥቅሉ ስትይዙ ኖንሰኩም ብሎ ማለት እንግዲህ በንግግር የምትገኝ በንግግር የምትገኝ በጽሁፍ የለለች ተዛሳ ጭማሬ የሆነች ናት ማለት ነው። ጭማሬ የሆነች በንግግር የለችም በንግግር አለች በጽሁፍ የለችም። በጽሁፍ ማለት እንደዚ ችኛቱ እንደ ኖርማል ኑኗ እንደዚች በጽሁፍ የለችም ማለት ነው። በንግግር እሳ እናገኛታለን። ለምሳሌ ሚን ፈትሐተይነ መን ስንል መን ስንል ሚን ነስን በንግግር እናገኛታለን ማለት ነው። ወላኪን ግን ምን ነው በጽሁፍ የለችም ማለት ነው። እሷ ደግሞ አገልግሎቷ እንዴት ነው? ተተባችው ወስል ላይ ማለት ነው። በወስል ጊዜና አገልግሎት አላት በወቅፍ ጊዜና ሳ አገልግሎት የላትም ማለት ነው። ወስል ላይ ወወስለን ወስል ላይ ታገኛለች ትገኛለች ማለት ነው። ላ ወቅፈን ወቅፍ ላይ ግን የለችም ማለት ነው። አኑኑ ሳኪናቱ ተልሒቁሃ

ሙዱዓፈቱ አፈቱ ጭማሬ ሆና ትመጣለች ማለት ነው። አልሐረካት በሐረካው ላይ ጭማሪ ሆና ትመጣለች። በዚህ መሰረት ትይዙታላችሁ ማለት ነው። እዚህ ጋር ዋናው ተጨባጭ የምተያዙት ኑን ሱክኗም ምንዲናት ጭማሪ ሆና የምትመጣናት ማለት ነው። ያኔ በንግግር ብቻ የምትገኝ በጽሁፍ የለለች ማለት ነው። ግልጽ ነው። በጽሁፍ የለችም በንግግር ግን ትገኛለች ማለት ነው ሚም ፈትሀቴን መን ስንል ሚን ስንል ሚም ዶማቴን ሙን ስንል በጽሁፍ በጽሁፍ የለችም በንግግር ትገኛለች ማለት ነው የምታገለግለን ደግሞ ወስል ላይ ብቻ ነው ማለት ነው ወቅፍ ላይ ሳ ስንቆም አገልግሎት የላትም ማለት ነው እሺ ከዛ በመቀጠል ምንድን ነው የምናየው ዝጋ ዋናውን ነገር ምናየው የምናየው ምንድነው አጠቃላይ የአራት አይነት አቀራሮችን ስንመለከት የመጀመሪያዋ አቀራር የሚሆነው ኢዝሃር ይሆናል። ኢዝሃር ማለት ግልጽ ማድረግ ነው ግልጽ ማድረግ ነው። እንግዲህ እኩል የሆነው ፈትሃተይን እኩል የሆነው ከስራተይን ይሄ ቆነ ፉት ወማተን ከነዚህ ቀጥለው ማለት ነው እነዚህ የአረበኛ ሁሩፎች እነዚህ ስድስቱ የአረበኛ ሁሩፎች ከመጡ ማለት ነው እነዚህ ስድስቱ የአረብኛ ሁሩፎች የክልቁ ሁሩፎች ተመጡ እኩል ተሆነው ፈታተይን እኩል ተሆነው ከስራተይን እኩል ተሆነው ዶማተይን አፏን እኩል ተሆነው ከስራተይን እኩል ተሆነው ፈታተይን እዚህ ቁንፉ ዶማተይን ከቁንፉ ዶማተይን ጋራ ቀጥለው እነዚህ ከመጡ ኑን ስኩኗ ምን ትሆናለች? ኢዝሃር ትሆናለች ማለት ነው። እኩል የሆነው ፈታተይን እኩል የሆነው ከስራተይን እኩል ይሄ ቁንፉ ዶማተይን ከነዚህ ቀጥለው ከእነሱ ቀጥለው እነዚህ የኢዛሃር ሁሩፎች ስድስቱ ከመጡ እሷ ምን ትሆናለች? ንሱክ ግልጽ ትሆናለች ማለት ነው። ያኔ ወስል ላይ ማለት ነው። ወቅፍ ላይ ሳ ስንቆም ወርቅ ትሆናለች ማለት ነው። ለምሳሌ ዚጋ ዚጋ፣ ለምሳሌ ማላዩ ሱረቱ ክላስ ላይ ለምሳሌ እዚጋ ለምሳሌ ማናለ ዋው ላይ ፈትሐቴን አለ ፈትሐቴን አለ። እዚጋ ደግሞ ዶማቴን አለ። እዚጋ ዶማቴን አለ። እንግዲህ ከቅንፉ ዶማቴን ቀጥለው ከቅንፉ ዶማቴን ቀጥለው ከቅንፉ ዶማቴን ቀጥለው ማን ስድስቱ የኢዝሃር ሁሩፎች የኢዝሃር ሁሩፎች ከመጡ ስድስቱ የኢዝሃር ሁሩፎች ምን ከመጡ ምን ትሆናለች ኑን ስኩኗ ግልጽ ትሆናለች፣ ማለት ያኔ ምን ላይ ወቅፍ ላይ ማለት ነው። ላይ ወስል ላይ ምን ትሆናለች? ኑን ስኩና ኢዝሃር ሁና ግልጽ ትደርጋ ትቀራለች ማለት ነው። ወቅፍ ላይ ወቅፍ ላይ ውርቅ ወርቅ ለምሳሌ እዚህ ጋር ስናይ ለምሳሌ ታችኛው ላይ በሐምዛ ብናይ እዚህ በሀምዛ በሐምዛ ነው እንዲነው ስንቆም ውርቅ ስንቆም ወርቅ ትሆናለች። ይዝሃር ትሆናለች ማለት ወለም የቁል ለሁ ኩፍወን አሓድ ስንል ኩፍወን አሓድ ተቀጠልን ኩፍዋ ብለን ነው ተቆምን፣ ኩፍዋ ተቀጠልን ግን ኩፍወን አሓድ ለበዚ መሰረት እንቀራለን ማለት ይህን በሃምዛም እንዲሁም እንደገና ደሞ ዝጋ ሱረት ፈለቅ ላይ

ምንድን ነው የልቅ ሁሩፎች ሲመጡ ምን ማድረግ አለብን? ኑን ስኩኗን ግልጽ እናረጋለን። ያ ወቅፍ ላይ ማለት ነው፣ ወቅፍ ላይ ወስል ላይ ማነው ወስል ላይ ግልጽ እናረጋለን ማለት ነው። አፏን አጠቃላይ ስድስቱ የኢዝሃር ሁሩፎች ሲመጡ፣ ስድስቱ የኢዝሃር ሁሩፎች ሲመጡ ኑን ስኩኗን ምን እናረጋለን? ግልጽ እናረጋለን። ማለት ነው። እዚጋ እንደገና ደግሞ ሁለት አሁን ለምሳሌ ሁለት ስኩን ተተገናኘብን ን እዚጋ ኑን ስኩን አለች። ሁለት ስኩን እዚጋ እንዲገና ደሞ ላም ስኩን አለች። እንደዚህ ያለ ቦታ ላይ ምን ትሆናለች? ወስን ላይ ከስራ ትሆናለች። ምሳሌ ሁ ቁል ሁወላሁ አሃዱኒ ላሁ ሶመድ ብለን በዝህ እንቀራለን። ለ ኒዱኒ ላሁ አሃዱኒ ላሁ ሶመድ ብለን እንቀራለን። ማ እዚህጋ ሁለት ስኩን ምን ጊዜ ቢሆን ሲገናኝባችሁ አስሊ ሆን መሠረታዊ ስኩንም ሆን እንደገና ደግሞ ድንገተኛም ስኩን ሆን እዚህጋ ሲገናኝባችሁ ምንዲ ነው ወዲ ከስራ የመጀመሪያውን ተቀይራላችሁ ነው ግጽ ነውሳ። ይህን ይመስላል። ለማንኛውም ይህ መያዝ አለባችሁ ማለት ነው። ግልጽ መሰለኝ። አጠቃላይ ምንድን ነው ስድስቱ የኢዝሃር ሁሩፎች ከመጡ ስድስቱ የኢዝሃር ሁሩፎች ከመጡ ምን ትሆናለች ኑስኩኗ ኢዝሃር ተደርጋ ግልጽ ተደርጋ ተነበባለች ማለት ነው። ያኒ ወስል ላይ ወቅፍ ላይ ስታ ወቅፍ ላይማ አገልግሎት ይላት ማለት። እሺ ግልጽ መሰለኝ። ይበቃ ነው መሰለኝ፣ እንዳይበዛባችሁ 14 ደቂቃ ይሆነ ነው። አንድ ጊዜ ደግመዋለሁ እንግዲህ፣ እኩል ሆኖ ፈታተይን፣ እኩል ሆኖ ከስራተይን፣ ይሄ ቅንፉ ዶማተይን በቁርአን ላይ ምን ይሆናል ማለት ነው? ምን ይሆናል ኢዝሃር ይሆናል ማለት ነው። ኢዝሃር ግልጽ አድርገን እንቀራለን ያኔ ምን ስለሆነ ከ ተከኩል ተሆኖ ፈታተን፣ እኩል ተሆኖ ከስራተን፣ እኩል ተሆኖ ዶማቴን ቀጥሎ ማን ስለመጣ እነዚህ እንዚ ኢዝሃር ሁሩፎች ስለመጡ እሷን ግልጽ እናደርጋለን ማለት ነው። ስለዚህ በዚህ መሰረት ሁሉም የኢዝሃር ሁሩፎች የሚመጡበትም በሌላ እናንተ ለራሳችሁ ይዛችሁ ትመጣላችሁ ማለት ነው ያኔ ምሳሌ ተገባችሁ ከኑን ሳኪን ቀጥለው ከዚህ በንግግር ከምናገኛት ኑን ሳኪን ቀጥለው ከኑን ሳኪን ቀጥለው እነዚህ ሁሩፎች ሲመጡ ኑን ሱክኗን እንዴት አድርገን ኢዝሃር እንደምናደርግ እናንተ በራሳችሁ ደግሞ ምን ይዛችሁ ትመጣላችሁ? ምሳሌ ይዛችሁ ትመጣላችሁ ማለት ነው። ማለት የራሳችሁን ብቃት መፈተሻ ማለት ነው። የራሳችሁ ምን ያክል ይዛችሁታል ለምባለው ለሚባለው ወዲ ኋላ ስላየ ነው ማለት ነው። እሺ ወቅፍ ላይ ሳ ወቅፍ ላይ ማ አገልግሎት የላትም። ያኔ ከፈታተኝ ቀጥሎ ለምሳሌ ዚጋ እንዲመጣው አይተናዋል። ከፈታተኝ ቀጥሎ አሊፍ እኩል ተሆኖ፣ ፈታተኝ ቀጥሎ አሊፍ እኩል ተመጣ ብንዲ ነው እናደረገው፣ መዱል ዕወድ አድርገን በኩፉዋ ብለን በመዱል ዕወድ እንቆማለን ማለት ነው። ገጽ መሰለኝ ባልሳሳት ይህን ያክል ተያዛችሁት ይበቃችሁ መሰለኝ ከዛ ቀጣውን ደግሞ እናያለን ማለት ነው ልነግራችሁ የፈለኩት ነገር ነበረኝ ምንድን ነበረ እዚ ጋ የረሳሁት የረሳሁት ነገር ይሆን የረሳሁት ነገር አለ ዋ ግጥማቸው ልንገራችሁ የዛርን ግጥማቸው እነዚህ ስድስቱ ሁሩፎች በግጥም ምን ይባላሉ አሀከ አሀከ ልመን

ኣኺ ሃከ ዒልመን ሓዘሁ ይሩ ኮሲሪ በሉት ኣለዉ ኣኺ ሓከ ዒልመን ሓዘሁ ይሩ ኮሲር በዚ ምላስ ያዙት ማለት ነዚ በግጥ ማቸው ኑ ኣኺ ሓከ ዒልመን ሓዘሁ ይሩ ኮሲር ዲግመላቸዋሎኝ ኣኺ ሃከ ዒልመን ሃዘሁ ይሩ ኮሲር ኣኺ ሃከ አሂ ሀከ ዒልመን ሓዘሁ ገይሮ ከሲር በዚህ መሰረት የያዙት መለት ነው። ከዛ አላሁ አለም ትንሽ አድርጎኛል። እንሻላ በቴሌግራም ና